የተወደዳችሁ ኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች በተለያዩ ቦታዎች ጥቃቶችን በመክፈት ሰብአዊ ጉዳት ማድረሳቸውን ገለጹ። ባለስልጣኑ የቀሩን ጥቂት ፋኖዎች ናቸው ሲሉ ተደምጧል። ኮማንዶ ደግሞ እጅ የሰጡኝ የፋኖ ኃይሎች ጋር ስብሰባ አደረኩ ሲል አሳውቋል። በስፋት የምንመለከተው ቀዳሚው መረጃችን ይሆናል። መንግስት የአንድ ሊትር ነዳጅ ዋጋ እንደገና ጨምሮ ከ122 ብር በላይ ያደረሰው የአሁኑ ጭማሬም በአንድ ጊዜ ከ10 ብር በላይ ጭማሪ የተደረገበት ሆኗል። ሰሙት አላችሁም? በመላ ኦሮሚያ መምህራን ላስቸኳይ ስብሰባ ተጠሩ። በአዲስ አበባ የሚገኙ መንግስታዊ የሕክምና ማሰልጠኛ ተቋማት ደግሞ ልዩ መመሪያ እንደተሰጣቸው ሰምቷል። ተጨማሪውን አዘጋጅተናል። አንድን በማህበራዊ ሚዲያ የሚታወቀን ግለሰብ በወንጀል ጠርጥሬ ቢይዘውም ካቅሜ በላይ የሆነ ጫና ተፈጥሮብኝ ፈታውት ሲል የትግራይ ፖሊስ ኮሚሽን አሳወቀም። ይህንን ተከትሎን በጠረጠርኩበት ወንጀል መመርመሬን አቋርጫ ለው ብሏል። የትግራይ ክልል መንግስት በበኩሉ እኔ የማላውቀው ውጫዊ ግንኙነት አደገኛ ውጤት ታለው ሲል አሳውቋል። እነዚህን መረጃዎችም እንመለከታለን። በአዲስ አበባ ውስጥ ያለ ጉቦ አገልግሎት ማግኘት አዳጋች ሆኗል ተባለ በዚህ ደግሞ እንዴት እነስራ የሚሉ ሰራተኞች መበራከታቸው ምን የተገለጸው ሌላኛው መረጃችን ነው የሮማ ካቶሊክ ቤተ ክርስቲያን አዲስ ሊቀጳጳስን መረጠች አሜሪካዊው ካርዲናልም ሊዮ 14ተኛ ተብለው አዲሱ ሊቀጳጳስ ሆኗል የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ ሰናይ ቆይታ ይሆነላችሁ። የፋኖ ኃይሎች በተለያዩ ቦታዎች ጥቃቶችን በመክፈት ሰብዓዊ ጉዳት ማድረሳቸውን ገለጹ። ባለስልጣኑ የቀሩት ጥቂት ፋኖች ናቸው ሲሉ ሰምተዋል። ኮማንዶ ደግሞ እጅ የሰጡኝ የፋኖ ኃይሎች ጋር ስብሰባ አደረግኩ ሲል አሳውቋል። ወደ ቀያቸው ትራክተር ሲጠብቁ ታንክ የተላከባቸው፣ አረምና ተበማጥፊያ ሄሊኮፕተሮችን ሲመኙ ድሮን የተላከባቸው የአማራ ክልል አርሶ አደሮች ድምፅ እንዲህ ያለ ነው። ተጨካከን አለቅንባችሁ ልማት ፈረሰ እኛም ጠፋነ! እንዲያው ኖሮ ኖረና ነው ዘመዶች፣ በቁማችን መቃብር እንኳ አልገባም። በእርግጥ በታሪክ እንዳሁኑ ሰላማዊ ሆነን አናውቅም ለሚሉት የአራት ኪሎ ሹማምንት እንዲህ ያለውን ንግግር ጽንፈኝነት አሊያም ባንዳነት ነው ማለታቸው አይቀርም። የወሎ ቀጠናን ከጎጃም ጋር የሚያገናኘው በመርጦ ለማርያም እስከ ደብረ ወርቅ የሚወስደውን አውራ መንገድ ለወራት ዘግተው ክልሉን ፍጹም ሰላማዊ አደረግነው ዘጠና በመቶም ተቆጣጠር ነው ሲሉ መስማት እንግዳ አይደለም። ዛሬም ግን በተለያዩ አካባቢዎች የቀጠለው ውጊያና የሚፈጸሙ ጥቃቶች የክልሉን ሕዝብ ቀውስ ያባባሱ ሆነው ነው የቀጠሉት። የፋኖ ኃይሎች ስምሪት የወሰዱ የመንግስት ኃይሎች ላይ በተለያዩ ስፍራዎች ጥቃቶችን ከፍተው ሰብአዊ ጉዳቶችን ማድረሳቸውንም ይገልጻሉ። ከነዚህ ውስጥ በደቡብ ወሎ ዞን ወረባቦ ቦኮክሳ የተባለው አካባቢ የደረሰው ተጠቃሽ ነው። በዚሁ ዞን ወግዲ ዋርጃ የተሰኘ ስፍራ ላይ የተፈጸመው የደፈጣ ጥቃትም በደርዘን የሚቆጠሩ የመንግስት ወታደሮች ለጉዳት የተዳረጉበት እንደሆነ ተሰምቷል። በወሎ ቀጠና ስብሰባዎች በተለያዩ ቦታዎች እየተደረጉ ሲሆን በቅሎ ማነቂያ ላይ ሊደረግ የነበረን ስብሰባ ግን የፋኖ ኃይሎች ጥቃት በመክፈት ማስቀረታቸውን አሳውቋል። በዚሁ ዞን አንድ ስብሰባ ላይ የተገኙት የክልሉ ምክትል ርዕሰ መስተዳደር በበኩላቸው እስካሁን 12 ሺህ ፋኖ እጅ ሰጥቶናል ጥቂት እሳቸው ሌቦች ያሏቸው ሰዎች ብቻ ናቸው የቀሩን ሲሉ ነው የተሰሙት። ከስራውት ሰው ገብቷል። በዚህ የቀሩት ዋና ዋናዎቹ ሌቦች ናቸው። ባለስልጣኑ ይህንን በሚሉበት ተመሳሳይ ዕለት የብልጽግናው ሹማምንት ከሰሞኑ ስብሰባ ባደረጉባቸው የጎንደር ዙሪያ የተለያዩ አካባቢዎች የተኩስ ልውውጥ ተከፍቶም ነበር። ከከተማ በተወሰኑ ኪሎሜትሮች ርቀት ላይ የነበረው ውጊያም አስከትለው የተባለው ሰብአዊ ጉዳት ግን በውል አልተገለጸም። የመከላከያ ሰራዊቱ ኮማንዶና አየር ወለዱ ደግሞ እጅ የሰጡ የፋኖ ኃይሎች በሚል ወጣቶችን ሰብስቦ አሳይቷል። እነዚህ የቀድሞ ጽንፈኞች ጋር ስብሰባ አደረኩ ሲልም ነው የገለጸው። መንግስት የአንድ ሊትር ነዳጅ ዋጋ እንደገና ጨምሮ ከ122 ብር በላይ ያደረሰው የአሁኑ ጭማሪም በአንድ ጊዜ ከ10 ብር በላይ የተጨመረበት ሆኗል። የብልጽግና መንግስት ባለፉት 8 ወራት ለአራተኛ ጊዜ የጨመረው የነዳጅ ዋጋ ቀጥሎም የአንድ ሊትር ቤንዚን ዋጋው 122 ብር እንዲሻገር ሆኗል። አገዛዞ ስልጣን ሲይዝ 18 ብር ይሸጥ የነበረ የአንድ ሊትር ቤንዚን ዋጋም 581 ፐርሰንት ጭማሪ አድርጎበት አሁን አን 122 ብር ከ53 ሳንቲም እንዲሸጥ አድርጎታል በኢትዮጵያ ታሪክ ለመጀመሪያ ጊዜ አንድ ሊትር ነዳጅ በሶስት ዲጂት የሚጠራ ዋጋ እንዲኖረው ተደርጎም ቀጥሏል የብልጽግናው አገዛዝ ከአይኤምኤፍ እና አለም ባንክ ብድር ሲቀበል ከተቀመጡለት ቅድመ ሁኔታዎች መካከል ከውጭ ለሚገቡ እንደ ነዳጅ ላሉ ምርቶች የሚያደርገውን ድጎማ እንዲያነሳ የሚለው አንዱ ነበር አገዛዙም በዚህ ዓመት በየሶስት ወሩ ድጎማውን እያነሳ በመቀጠል አመቱ ሲጠናቀቅ ሙሉ በሙሉ ድጎማ ይነሳል ብሎ ቃል ገብቶም ለድሮ ና እና ጦር መሳሪያ መግዣም ቤተ መንግስት ማስገንቢያ ብድር መቀበሩ መዘገቡ የሚታወስ ነው። በዚህም በተያዙ ዓመት ብቻ 30 በመቶ የሚደርስ ጭማሪ ያደረገበት የአንድ ሊትር ነዳጅ ዋጋም 122 ብርን አልፏል። መንግስት ከጥቂት ወራት በፊት ባቀረበው አለም አቀፍ ሁኔታዎች ግምገማ መሰረት ኢትዮጵያ ከዓለም አቀፉ ገበያ የምትገዛው ነዳጅ ዋጋው 15 በመቶ የቀነሰ ቢሆንም በኢትዮጵያ ግን ለዓለም ገበያ የምታቀርባቸው ቡናና ወርቅ ዋጋ ደግሞ በመጨመሩ የውጭ ክፍያ ሚዛኑ ተሻሽሏል ሲል መግለጫ መስጠቱ አይዘነጋም ይዘነጋም። ይሁን እንጂ የብርን የመግዛት አቅም ለማዳከምና የነዳጅ ድጎማን ለማንሳት ቃል ገብቶ ከአይኤምኤፍ ብድር የተቀበለው የብልጽግናው አገዛዝ በዓለም አቀፍ ገበያ የነዳጅ ዋጋ ጭማሪ ባይኖርም በኢትዮጵያ ግን በየጊዜው እየተቆለለ ቀጥሏል። የአንድ ሊትር ቤንዚንም 122 ብር 53 ሳንቲም አንድ ሊትር ነጭ ናፍጣም 116 ብር 49 ሳንቲም እንዲሸጥ በተወሰነበት ኢትዮጵያ የኪሮሲን ዋጋ በሊትር 116 ብር 49 ሳንቲም ሆኗል ተብሏል

አንድን በማህበራዊ ሚዲያ የሚታወቅን ግለሰብ በወንጀል ጠርጥሬ ቢይዘውም ከአቅሜ በላይ የሆነ ጫና ተፈጥሮብኝ ፈታሁት ሲል የትግራይ ፖሊስ ኮሚሽን አሳወቀም። ይህንን ተከትሎን በጠረጠርኩበት ወንጀል መመርመሬን አቋርጫለሁ ብሏል። የትግራይ ክልል መንግስት በበኩሉ የማላውቀው ውጫዊ ግንኙነት አደገኛ ውጤት አለው ሲል ገልጿል። ባለፉት ዓመታት ብልጽግናና ሻዕቢያ በትግራይ ህዝብ ላይ የፈጸሙትን እልቂት ለማከናወን በቅንጅትና በተናጥል ካሰማሯቸው የፕሮፓጋንዳ ሰዎች መካከል ከአንዱ ጋር ተገናኝቷል የተባለ ግለሰብ ባሳለፍነው ረቡዕ በትግራይ ፖሊስ ቁጥጥር ስር ውሎ ነበር። ይሁን እንጂ የትግራይ ክልል ፖሊስ ኮሚሽን ግለሰቡን ያሰረበትን ምክንያት ግልጽ አላደረገም። ግለሰቡን ባሳለፍነው ረቡዕ ከቀትር በኋላ በተጠረጠረበት ወንጀል ለማጣራት በፍርድ ቤት ሕጋዊ ትዕዛዝ በቁጥጥር ስር አውዬው ነበር ያለው የክልሉ ፖሊስ ኮሚሽን እንዲፈታው ጫና እንደተደረገበትም በወጣው መግለጫ ላይ ጠቅሷል። ግለሰቡ ለሌላ አካል ተላልፎ ሊሰጥ ነው የሚል መሰረት የለሽ ወሬ መናፈሱን ተከትሎ ጫና መፈጠሩ ነው የጠቆመው። ለሌላ አካል ሲል የገለጸው ወገንን በግልጽ ያላነሳው የትግራይ ክልል ፖሊስ ኮሚሽን ተጽዕኖ ከአስመራ ይምጣ ከአዲስ አበባ አሊያም ከመቀለ ያለው ነገርም የለም። ስለ ጉዳዩ የክልሉን ፖሊስ ኮሚሽን አባላት ለመጠየቅ ያደረግነው ጥረትም አልተሳካም። ይሁን እንጂ ተጠርጣሪው ለሌላ አካል ተላልፎ ይሰጣል ተብሎ የተነገረው ነገር ውሸት መሆኑን ፖሊስ ጠቁሟል። ሆኖም ይህንን ሀሰተኛ መረጃ ተከትሎ ሌሎች አካላት ያላቸው ወገኖች በትግራይ ፖሊስ ኮሚሽን ላይ ተቋማዊና ሙያዊ ነጻነቱን ጠብቆ የማጣራት ሂደቱን እንዳ ተገበር ከአቅም በላይ የሆኑ ጫናዎችን አሳድሯል። ይህንን ተከትሎም ያልተፈለገ ውጤት ሊያስከትል ስለሚችል የማጣራት ሂደቱ ተቋርጦ ግለሰቡ እንዲፈታ ተደርጓል ብሏል። እነዚህን ተጽዕኖ ያደረሱ አካላትን ማንነትን የደበቀው ፖሊስ በቀጣይነት ለመመርመር የሚያደርገው ጥረት ያለ ስለመሆኑም የገለጸው ነገር የለም። የትግራይ ክልል መንግስት በበኩሉ ባወጣው መግለጫም ያለ ክልሉ መንግስት እውቅና ውጫዊ ግንኙነት ማድረግ እንደማይቻልና አደገኛ ውጤት እንዳለው አሳውቋል። ከፌዴራል መንግስት ጋር ብቻ ሳይሆን ከየት ያገኘውም ሌላ ኃይል ጋር ልዩነቶችን በሰላማዊና ህጋዊ መንገድ ለመፍታት እንዲቻል ሁሉም አይነት ጥረቶች ማድረግ ተገቢ ነው ያለው የክልሉ መንግስት ከመርህና ስርዓት ውጭ ውጫዊ ግንኙነትን ማድረግ እንደማይቻልም አሳስቧል። የትግራይ ጊዜያዊ አስተዳደር የማያውቀው ያነገበው ዓላማ ስትራቴጂና ስልት የማይታወቅ ማንኛውም አይነት ውጫዊ ግንኙነት ማድረግ ትክክል አይደለም ያለው የጀነራል ታደሰ ወረዳ አስተዳደር መንግስት አልባ ሆነን ስርዓት አልበኝነት እንዲነግስ ትግራይ አንድ ማዕከል እንዳይኖራት የሚደረግ አደገኛ ተግባርም ነው ብሏል። የጊዜያዊ መንግስቱ አስተዳደር እንዲ ይህ አይነትን ተግባር በፍጹምና በማንኛውም ሁኔታዎች ተቀባይነት የሌላቸው መሆኑ ሊታወቅ ይገባል ሲልም ነው የገለጸው። ይሁን እንጂ የክልሉ ፖሊስ ኮሚሽን ባወጣው መግለጫ ላይ የፕሬዚደንቱ ቢሮ የሚሆን መግለጫውን የሰጠው የኮሚኒኬሽን ቢሮ ያለው ነገር የለም። በመላው ኦሮሚያ መምህራን ለአስቸኳይ ስብሰባ ተጠሩ። በአዲስ አበባ የሚገኙ መንግስታዊ የህክምና ማሰልጠኛ ተቋማት ደግሞ ልዩ መመሪያ እንደተሰጣቸው ሰምቷል። ሰላም ለጠየቁት ጦርነት፣ ዳቦ ለጠየቁት ረሃብ፣ ቤት ለጠየቁት መፈናቀልን የሚያቀርበው የብልጽግናው መንግስት የህክምና ባለሙያዎችን የመብት ጥያቄ ለማፈን የተለያዩ ዘዴዎችን ለመጠቀም እየሞከረ ስለመሆኑ እየተሰማ ነው። ኢትዮ ፎረም በአዲስ አበባ ከሚገኙ መንግስታዊ የህክምና ማሰልጠኛ ኮሌጆች ማለትም ከምኒልክ ሆስፒታል ከየካቲት 12ና ከጳውሎስ ሆስፒታሎች ያሰባሰበው መረጃ እንደሚያመላክተው ዳይሬክተሮችና የዲፓርትመንት ኃላፊዎች በሰራተኞቻቸው ላይ ጥብቅ ክትትል እንዲያደርጉ ታዟል። ከተጠቀሱት ኮሌጆች በአንድ ውስጥ የሚሰሩ አንድ ዳይሬክተር የመንግስት ኃላፊዎች ወደ ቢሯችን መጥተው ጥያቄው ፖለቲካዊና ና የፖለቲካ ኃይሎች ያነሱት ስለሆነ ይህንን ጉዳይ ከማራገብ ተቆጠቡ፣ ሰራተኞቻቸውና ተማሪዎችን በዚህ ጉዳይ ላይ ተሳትፎ እንዳይኖራቸው ተከታተሉ ብለውናል ሲሉ አብራርቷል። አንድ የዲፓርትመንት ኃላፊ ደግሞ የብልጽግና ፓርቲ አመራር መሆናቸው የተገለጸልን አንድ ኃላፊ መጥተው በዚህ ሂደት ውስጥ እንዳተሳተፉ ጉዳዩ ፖለቲካ ነው፣ ሰራተኞቻችሁም እንዳይገቡ ክትትል አድርጉ ሲሉ መመሪያ ሰጥተውናል በማለት አብራርቷል። የሕክምና ባለሙያዎች ኑሮና የስራ ቦታ ማሻሻያ፣ የሕክምና አገልግሎት መስጫ ደህንነትና የጤና መድን ዋስትና ማንሳታቸው የፖለቲካ አጀንዳ ሊሆን የሚችልበት ምክንያት ግን አልተገለጸልንም ሲሉም ነው የነገሩን። የሕክምና ባለሙያዎች ያነሱት ጥያቄ ተቀባይነት ካላገኘ ከሚቀጥለው ሳምንት ጀምሮ የስራ ማቆም አድማ እንዲያደርጉ መግለጻቸው አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደምም ሲነሳ ለነበረው የሐኪሞች ጥያቄ ምላሽ ሲሰጡ ሐኪሞች የሥነ ምግባር ችግር ያለባቸው መሆናቸውን ካብራሩ በኋላ ይህንን የእናንተን ችግር ካላመናችሁ የደሞዝ ማሻሻያ አይደረግም ሲሉ መልሰውም ነበር። አንኢቲክሊ ለራስ ምታት ለትናንሽ በሽታ ፕሪስክሪፕሽን ማብዛት የለም። ሲቲስካን ምናምን እያሉ ማዘዝ የለም። ህክምና ውስጥ አታቁ። ይሄን ሰው እንዴት እንደሚመራ አታቁም። ቢቀርብኝስ እንደሁን ለፓራስታሞር ብሎ ይባላል እሱን ማየት ጥሩ ነው። እናንተ ጋር የእናንተን አካባቢ ያለውን ስህተት በደንብ ነቅሶ ማውጣትና ማስተካከል ያስፈልጋል። እኛ ጋር ምንም ነገር የለም ብላችሁ ካሰባችሁ ግን በጀቱን ቢጨመር ደሞዙን ቢጨመር፣ ቅድም ያልኳቸው ችግሮች ካልተፈቱ ሴክተሩ አይቀየርም። የህክምና ባለሙያዎች የሚያነሱትን ጥያቄ ለማፈን እየተንቀሳቀሰ ያለው የብልጽግናው መንግስት መምህራንንም ተመሳሳይ ጥያቄ እንዳያነሱ በሚል አስቸኳይ ስብሰባ ጠርቷል። በመላው የኦሮሚያ ክልል ዞኖች ያሉ መምህራን ነገ ጠዋት አስቸኳይ ስብሰባ የተጠሩ ሲሆን ሁሉም በዚህ ስብሰባ ላይ የመገኘት ግዴታ እንዳለባቸውም ተነግሯቸዋል ተብሏል። ከወራት በፊት መምህራን ተመሳሳይ ጥያቄ ሲያቀርቡና መንግስት ጥያቄያቸውን ሰምቶ የደሞዝ ማሻሻያ እንዲያደርግላቸው ሲማጸኑ ጠቅላይ ሚኒስትሩ ደሞዝ መክፈል የኔ ስራ አይደለም ማለታቸውም የሚ ይዘነጋ አይሆንም። በአዲስ አበባ ያለ ጉቦ አገልግሎት ማግኘት አዳጋች ሆኗል ተባለ። በዚህ ደሞዝ እንዴት እንስራ የሚሉ ሰራተኞች መበራከታቸውም ነው የተገለጸው። የብልጽግናው ሰዎች በተከሏቸው አምፖሎችና ባሰሯቸው ፋውንቴኖች መካከል ቆመው በደስታ የማንሰራራት ዘመን ላይነን እያሉ ነው። የሀገሪቱ ህዝብ ኑሮ ደግሞ ከዚህ በተቃራኒ ነው። አዲስ አበባ ውስጥ አገልግሎት ለማግኘት የጉቦ ጥያቄና ሲስተም የለም የሚል ምላሽ እየተሰጠን ተቸገርን ሲሉም ተገልጋዮች ምሬታቸውን አሰምቷል። እንደ ሸገር ዘገባ ከሆነ በከተማ አስተዳደሩ ስር ወዳሉ ክፍለ ከተሞችና ወረዳዎች በተለይም ከመሬት ጋር የተያዘ አገልግሎት ለማግኘት አስቸጋሪ ሆኗል። ከ15 እስከ 20 ቀን ማለቅ የነበረበት ጉዳይ በዚህ ምክንያት በወራቶች ውስጥ አይፈጸምልንም ያሉ ሀሳባቸውን የተናገሩ የከተማዋ ነዋሪዎች በዚህ ምክንያትም ለእንግልት እየተዳረጉ ስለመሆኑ አንስተዋል። ተስፋዬ የተባሉ አንድ ነዋሪም በተደጋጋሚ ዲጂታል ካርታ ለማግኘት ክፍለ ከተማ ቢሄዱም እስካሁን ሊሳካላቸው እንዳልቻለ ገልጿል። ሌላ በኩላቸው ሰነድ አልባ የሆነ ነባር ይዞታ ተጣርቶ እንዲስተካከልላቸው ከአንድ አመት በፊት አመልክተው እስካሁን መፍትሄ ላገኝ አልቻልኩም በማለት አስረድተዋል። ወደ ክፍለ ከተማ ሲሄድ መልእክት ይደርሶታል ነው የምባለው። አንድ ዓመት ሙሉ የሚደርሰኝ መልእክት ሰነዱ እየተጣራ ነው የሚል ብቻ ነው። ይህ እስከ መቼ ይቀጥላል ሲሉም ጠይቋል። መሬት አስተዳደር ውስጥ አገልግሎት ለማግኘት ሲስተም የለም የሚል ምላሽ ይሰጣል። መረጃ ለማጣራት ስንሞክር ግን እስከ አራት መቶ ሺህ ብር ድረስ ጉቦ እንደሚጠየቅ ሰምተናል በሚል ሀሳባቸውን የገለጹት ደግሞ አቶ ቴዎድሮስ የተባሉ ተገልጋይ ናቸው። ያኔት የተባሉ ሌላ ተገልጋይ በበኩላቸው በለሚ ኩራ ክፍለ ከተማ መሬት አስተዳደር ቢሮም ፋይል ለማውጣት በአስር ሺዎች ድረስ ጉቦ እንደሚጠየቅ ተናግሯል። ክፍያውን መፈጸም የማይፈልግ ተገልጋይ ፋይሉን ለማውጣት እንደሚጉላላና ወዲያው ጉዳዩ እንደማይፈጸምለትም አስረድቷል። ፓርክ የሰራሁበትን ቤተ መንግስትም የሚገነባበትን ቢሊዮን ዶላር እንዳትጠይቁኝ የሚሉ ጠቅላይ ሚኒስትር የሚመሯቸው የብልጽግና አገልጋዮችም የሚከፈላቸውን ደሞዝ ለሙስናው በምክንያትነት ሲያቀርቡ መስማታቸውን ነዋሪዎቹ ያስረዳሉም። አዲስ የሮማ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ተመረጡ። በአሜሪካ ቺካጎ ተወልደው ያደጉት የ69 ዓመቱ ካርዲናል ሮበርት ፕሪቮስ ፖፕ ሊዮ ተብለው የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሆኖ ተመርጧል። ካርዲናል ፕሪቮስት በፔሩ ጳጳስ ሆኖ ከመሾማቸው በፊት በሚሽነሪነት አገልግሏል። ሊቀ ጳጳሱ ከእንግሊዝኛ በተጨማሪ ጣሊያንኛና ስፓኒሽኛ የሚናገሩ ሲሆን በተለያዩ ማህበራዊ አገልግሎቶች እንደዚሁም አድማጭነት የሚጠቀሳሉ። ካርዲናል ፕሮቮስት ሊቀ ጳጳስ ሊዮ አስራ አራተኛ ተብለው ለመጠራት መወሰናቸውም ተገልጿል። ለሁለት ቀናት አዲሱን ሊቀ ጳጳስ ለመምረጥ የተሰባሰቡት የቤተ ክርስቲያኗ ካርዲናሎች ከተሰበሰቡበት ቤተ መቅደስ አናት ላይ አዲስ ሊቀ ጳጳስ መመረጡን የሚያሳይ ነጭ ጭስም ታይቷል። የሮማ ካቶሊካዊት ቤተ ክርስቲያን ካርድናሎች በምስጢር በሚሰጡ ድምጽ ለመምረጥ በእጩነት ከቀረቡት ካርድናሎች መካከል ሁለት ሶስተኛውን ድምጽ ያገኙት የሃይማኖት አባት ቀጣዩ ሊቀ ጳጳስ ይሆናሉ። አሜሪካዊ ሊቀ ጳጳስ ሊዮ 14ኛ በቫቲካን አዲሱን ሊቀ ጳጳስ ለመምረጥ ለሁለተኛ ቀን የተሰባሰቡት ካርድናሎች በምስጢር ድምፃቸውን መስጠታቸውን ተከትሎ ነው አዲሱ ሊቀ ጳጳስ ተብለው ይፋ የተደረጉት። ድምጽ መስጠት ከሚችሉት 33 ካርዲናሎች መካከል የሰማንያ ዘጠኙን ይሁንታ ያገኙት ሊቀ ጳጳሱ በቅዱስ ጴጥሮስ ካቴድራል በረንዳ ላይ ብቅ በማለትም ለህዝብ ታይቷል። በቅዱስ ጴጥሮስ አደባባይ የተሰባሰቡት የእምነቱ ተከታዮችም ሊቀ ጳጳሱን ሲመለከቱ ደስታቸውን በጩኸትና በእንባ ገልጿል። እድሜያቸው እስከ 80 ዓመት የሚሆን 133 ካርድናሎች ካርዲናሎች በቀጣዩ ርዕሰ ሊቀ ጳጳስ ማን ሊሆን እንደሚገባ ከተወያዩ በኋላ ይሆናሉ ያሏቸውንም ዛሬ መርጧል። ሚያዚያ 13 ህይወታቸው ያለፈው ሊቀ ጳጳስ ፍራንሲስን የተኩ ያደረጉት አባት በጣሊያንኛና በስፓኒሽ ቋንቋ የመጀመሪያ ንግግራቸውን ያደረጉ ሲሆን ይህ ሰላም የመላበት ሰላምታ ይለው ሁላችሁም ልብና ቤተሰብ እንደዚሁም በዓለም ሁሉ ላሉ ህዝቦች እንዲደርስ ሲሆን በማለት ምኞታቸውን አስተላልፏል። የመጀመሪያው አሜሪካዊ ሊቀጳጳስ ሊዮ አስራ አራተኛ በቅዱስ ጴጥሮስ አደባባይ ለተሰበሰበው ከአርባ ሺህ በላይ ለሚሆነው ህዝብ ያደረጉት ንግግር እግዚአብሔር ሁላችንን ይወደናል፣ ያለምንም ቅድመ ሁኔታ ብለዋል። አዲሱ የሮማ ካቶሊክ ቤተክርስቲያን ሊቀጳጳስ ሊዮ አስራ አራተኛ ሰብአዊነት በእግዚአብሔርና በፍቅሩ የሚደርስበት ድልድይ ክርስቶስን ይፈልጋል። አግዙን፣ እርስ በርሳችሁም ተረዳዱ፣ ድልድይን ገንባ ብለዋል። የአዲሱ ሊቀ ጳጳስ ማንነት ይፋ ከመሆኑ በፊት በሚስጥር ድምፅ የሚሰጡት ካርድናሎች እዚህ ውሳኔ ላይ ለመድረስ ሁለት ቀን ወስዶባቸዋል። ይህ ማለት በእጩነት የቀረቡትና ሁለት ሶስተኛው መራጭ የተስማማባቸው አባት ብዙዎችን መማረክ ችለዋል ማለት ነው። ሊቀ ጳጳስ ፍራንሲስና ቤኔዲክት 16ተኛ ሲመረጡም አብላጫውን ድምፅ ማግኘታቸው የታወቀው በሁለተኛው ቀን ነበር። ነገር ግን ቤተክርስቲያን ቱን ለረጅም አመታት በሊቀ ጳጳስነት ያገለገሉት ጆን ፖል ዳግማዊ እንደ አውሮፓውያን የዘመን ቀመር በ1978 በሶስተኛው ቀን ነበር መመረጣቸው የታወቀው። አዲሱን ሊቀ ጳጳስ ለመምረጥ የተሰባሰቡት 133 ካርዲናሎች ከ71 የተለያዩ ሀገራት የተገኙም ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።